እንዲ እንዲ የሆነ ነገር ታረገለ እና ይባልልም

ወይ እና እጅ በእጅም ሰብስክራይብ እናደርግሻለን። አሁን ሰብስክራይብ የምናደርገው ሰው ነው ያጣ ነው። እኔ አሁን አምስት ሺህ አዲስ የለም ምን የተከፍትነው ሁሉም አዲስ የነበረው

የሚል ግን አሁን በሌላ በኩል ሲከፈት ችግር ያመጣ ይሆን እንኳን ጭራሽ እና እኔ አሁን